ጤና ይስጥልኝ አድማሽ ተመለካቾች እንደምናረፈዳችሁ፣ የጥቅምት 21 የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ በአሜሪካ ጫና አድራጊነት በአይኤምኤፍ እና በዓለም ባንክ አስፈጻሚነት በአባይ ግድብ ላይ በግብፅ ፍላጎት ተስማምተው ፊርማ ሊያኖሩ መሆናቸው ተሰምቷል። ግብፅ ዛሬ በሶማሊያ የሚገኘውን ጦሯን ወደ ኢትዮጵያ ድንበር ማያስጠጋቷም ተነግረዋል። የኤርትራ ድሮኖች በኢትዮጵያ ድንበር ላይ ስለላ መጀመራቸው ሲነገር፣ ግብፅ ያቀኑት ኢሳያስ አፈወርቄ ከአልሲሲ የምስራች ሲሰሙ ለአብይ አህመድ መርዶም ተሰምቷል። የአብይ አህመድ ና

በዚህ ጉዳይ ላይ ዝርዝር ዘገባም አሰናድተናል በሌላ በኩል ጄኔራል አባውን ጨምሮ ጠቅላይ ሚኒስትሩም ፋኖን ለማጥፋት አዲስ ያሉትን ሁለት እቅድ ስብሰባ በማድረግ ማጽደቃቸው ተነግሯል ፋኖን እያጠፋሉ የተባሉት ሁለት እቅዶች ምንድናቸው እንቃኛቸዋለን ወዲህ ደግሞ በጎጃምና ሸዋ ውጊያ ሲደረግ በመርዓዊ የፋኖ ኃይሎች ከተማ ዘልቀው ኦፕሬሽን ሲሰሩ በአዴትም እንዲሁ የብልጽግና ጦር በሁለት አቅጣጫ በፋኖ ጦር ወጥቷል። እንመለከተዋለን። በሸዋም የአገዛዙ ጦር ሙትና ቁስለኛ ሆነዋል፣ ይቃኛል። በጎንደር አራተኛ ቀኑን በያዘው ከባድ ውጊያ ዛሬ ብቻ ከመቶ በላይ መከላከያ የተገደለበት ከመቶ በላይ የቆሰለበት ፍልሚያ ተደርጓል እንዳስሰዋል በሌላ ሰበር ዜናችን 50 መከላከያና 264 ሚሊሻዎች ከእንግዲህ አገዛዙ በቃን ከእናንተ ጋር እንታገላለን በማለት ለፋኖ እጃቸውን ከነመሳሪያቸው መስጠታቸው ተነግሯል። በፎቶና ቪዲዮ የተደገፈ መረጃ ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃ ውድ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳዲ ናችሁ አድማጭ ተመልካቾች፣ ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ ምርጆች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወደ አደረኩት ዘገባ አልፋለሁ። ካይሮ፣ አስመራ፣ ናይሮቢ እና ቴላቪቭ ከመጋረጃ ጀርባ ሲካሄድ የነበረው ድርድር ይፋ ሊወጣ ጫፍ ደርሷል። የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ለአምስት ቀን የስራ ጉብኝት ግብጽ ካይሮ ገብተዋል። ከጉብኝቱ ጀርባ የአሜሪካ እጆች እንዳሉ መረጃዎች እየወጡም ይገኛሉ። በቅርቦም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ወደ ናይሮቢ ኬንያ እንደሚያቀኑም ተሰምቷል። ይሄ ሁሉ የትራምፕ ዲፕሎማሲ ሂደት አካል ነውም ተብሏል። በሐማስና በእስራኤል መካከል ስምምነት እንዲፈራረም ለማስቻል የግብጽ ድጋፍ ለአሜሪካ ወሳኝ ነው ነበር። ግብፅ በእስራኤልና ሐማስ ድርድር ከአሜሪካ ጎን ለመቆም ያቀረበችው ቅድመ ሁኔታ ኢትዮጵያ የህዳሴ ግድብ ውሃ አስተዳደር ላይ አስገዳጅ ውል እንድትፈርም አሜሪካ እንድታስገድድ የሚል ነበር። አሜሪካም ለግብፅ ይህንን ዋስትና ሰጥታ የሐማስን እስራኤልን ስምምነት ተፈረመ። ይህ የትራምፕ ዲፕሎማሲያዊ አንደኛው ምዕራፍ ነው። የዲፕሎማሲው ሁለተኛ ምዕራፍ ለግብፅ ቃል በተገባው መሰረት ኢትዮጵያ በህዳሴው ግድብ ውሃ አስተዳደር አስገዳጅ ውል እንድትፈርም ማስገድድ ነው ነው። ይህ በብዙ መልኩ ተጠናቋል። በአይኤምኤፍና በዓለም ባንክ በኩል በተደረገ ቀላል ጫና የብልጽግና መንግስት አስገዳጅ ውሉን ተቀብለዋል። ነገር ግን የብልጽግና መንግስት የዲፕሎማሲ ሽንፈቴን ይሸፋፍንልኛል በሚል የህዳሴ ግድብ ስምምነቱ ከባህር በር አጀንዳ ጋር እንዲያያዝና አሜሪካን በኤርትራ ላይ ጫና እንድትፈጥር ጠይቋል። ፕሬዚዳንት ኢሳያስ አፈወርቄ ካይሮ የተጠሩትም ከዚሁ ጋር በተያዘ መሆኑን ምንጮች ለሚዲያችን ጠቁመዋል። በኢትዮጵያ በኩል ከግብጽ ጋር የሚደረገውን አስገዳጅ ስምምነት የሚፈርሙ ሶስት ባለስልጣናትም ተወክለዋል። ስምምነቱን በሚቀጥሉት ሳምንታት ዋሽንግተን ወይም ናይሮቢ ሊፈረም ይችላልም ተብሏል። ይህ ብልጽግናው አብይ አህመድም ከትላንት ወዲያ በነበረው የፓርላማው ውሎ አሜሪካ ከኤርትራ ጋር በአስቸኳይ እንድታደራድረን ብሎ በኤርትራ ላይ ዛቻ የሰነዘረው ለዚሁ ነበር። በኢትዮጵያ በግብጽ መካከል የሚፈረመው አስገዳጅ ህዳሴ ግድብ ውሃም አስተዳደር ስምምነት ከሞላ ጎደል ተጠናቋል። ፊርማ ብቻ ነው ነው የቀረው። ሌላ የቀረው የብልጽግና መንግስት ለዲፕሎማሲ ሽንፈት መሸፈኛ የሚሆን ኢትዮጵያ ባህር በር እንድታገኝ ድርድር ተጀመረ የሚለው ድራማ ብቻ ነው። ኢትዮጵያ የምትፈልገው ወደብ የመጠቀም መብት ከሆነ መደራደር ብቻም ሳይሆን ኤርትራን ማስገደድ እንደሚቻል፣ ነገር ግን ወደብ የመጠቀምና የባህር በር ባለቤትነት የማስመለስ አጀንዳ ለየቅል መሆናቸውን የብልጽግናው ፕሬዚዳንት እንዲያውቅና ሰፈሩን ከመበጥበጥ እንዲቆጠብ የዛሬ ወር ገደማ ማስጠንቀቂያም ከውጮቹ ከምዕራ ሚዛኖቹ ተሰጥቶታል። አሁንም በኢትዮጵያ በኤርትራ በኩል ምናልባት ሊካሄድ የሚችለው የወደብ መጠቀም ድርድር ነው። ድርድሩ ይሳካ ማይሳካም፣ ኤርትራ የድርድሩ ጥያቄን በመቀበል የብልጽግናውን ፕሬዚዳንት የጦርን ምክንያት ማሳጣት ብቻ ሳይሆን ሌላ የዲፕሎማሲያዊ ድል ታስመዘግባለች ተብሎም ተገምቷል። የብልጽግናው ፕሬዚዳንት በብስጭትና በቁጣም በፓርላማ ፊት የስድብ ናዳ ሲያወርድ የነበረውም ይህንን ተገማች የሽንፈት ምዕራፉን ከፊቱ እንዳለ ስለሚያውቅ ነበር። ብልጽግናው ይህን አስገዳጅ ስምምነት ከግብፅ ጋር ለመፈራረም እጅ መስጠቱን ለመሸፈን ሰሞኑን የባህር በር አጀንዳው ከበፊቱ በበለጠ ሁኔታ እንዲስተጋባም ለባለስልጣናቱ መመሪያም ሰጥቷል። በሚቀጥሉት ቀናት ብዙ የብልጽግና ባለስልጣናት ስለ ባህር በር ባለቤትነት መግለጫ ይሰጣሉ ተብሎም ይጠበቃል። ከዚህ የዲፕሎማሲ ሂደት ብልጽግና የሚያገኘው ትርፍ ሽንፈት ብቻ ነው። ከግብፅ ጋር አስገዳጅ ስምምነት ይፈርማል። ነገር ግን ከኤርትራ ጋር የባህር በር ባለቤትነት አያገኝም። የጦርነት ሰበቡንም ያጣል። የሚሳካ ባይ መስልም የወደብ ተጠቃሚነት ድርድር ይሞከራል። ብልጽግና የሚያገኘው የሚያገኛው ብቸኛው ትርፍ ካድሬዎቹን የሚያስጨፍርበት ሐሰተኛ ፕሮፓጋንዳ ነው። ፈተናን ወደ እድል፣ ሽንፈትን ወደ ድል በመቀየር በህዳሴ ግድብ ያገኘነውን አቅም በመጠቀም ኤርትራን አስገድደን ወደ ድርድር ጠረጴዛም አመጣናት። ይህ የመሪያችን የዲፕሎማሲያዊ ብቃት ማሳያ ነው የሚል የሚል ዝማሬ በቅርቡም በተለያዩ የብልጽግና ያዎች ስለምትሰሙ ከወዲሁ ተጠንቀቁ። ምናልባት ድርድሮችና ነገሮች እንደታሰቡት ካልሄዱ ግን ብልጽግና ደፈር ብሎ ጦርነት ከጀመረ የሚፈጠረው ከባድ ይሆናል። የግብፅ ጦር ወደ ኢትዮጵያ ድንበር ዛሬ ተጠግቷል። የኤርትራ ድሮኖች የኢትዮጵያን ድንበርም መጣሳቸው ነው እየተነገረ ያለው። ወላሂ ወላሂ፣ የግብፅን ጥቅም አንጎዳን ብሎ የመጣው አብይ አህመድ ለግብፅ ጥቅሙን አሳልፎ ሸጧል። የኢሳያስና የአብይ ቀለበት መተሳሰር ወደ መሰበርም አ አምርቷል። ማክሰኞ ዕለት ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ኤርትራን ሲያስፈራሩ ውለዋል። እኛ ከመቶ ሚሊዮን በላይ ነን። ኤርትራ ሁለት ሚሊዮን ናት። ኤርትራ በሄድኩበት ወቅት ቤት አለ፣ ነገር ግን ሰው አይኖርበትም። ወደብ ለማግኘት ስንል በማንኛውም ሰዓት ጦርነት ሊነሳ ይችላል። ጦርነቱ ከተጀመረ ደግሞ ውጤቱ ግልጽ ነው። አሁን ማንም አያግዝህም። አለም ሁሉ በራሱ ችግር ተውጧል። ማንም አይረዳህም። በአመት 3 ሚሊዮን ህዝብ እንጨምራለን። ይሄ ማለት በአመት አንድ ኤርትራ እንጨምራለን ሲሉ ኤርትራን አብይ አህመድ ሙልጭ አድርገው ሲሰድቡ ነበር የዋሉት። አሁን ላይ የፖለቲካ ጠበብቶች የህዝብ ብዛት ብቻ ዋጋ የለውም ይላሉ። ምን አለህ፣ ምን ታመርታለህ የሚለው ከምንም በላይ ወሳኝ ነው። ምንም ሳይኖርህ ህዝብ ብቻ እያበዛ ኬርግ ቀውስ ከመፍጠር ውጭ የተረፈ ነገር አይኖርም በማለት የፖለቲካ ትንታኞች ይናገራሉ። እስራኤል ትንሽ ሀገር ናት፣ ነገር ግን አለምን ትዘውራለች። የአብይ አህመድ ንግግር እንደሚያሳየው ኤርትራን በህዝብ ማዕበል ለማጥለቅለቅ እያቀደ ይመስላል። ኢትዮጵያ ውስጥ ታጣቂዎች ፈልተዋል። ቢያንስ 15 ታጣቂዎች አሉ። ሀገሪቷ በኢኮኖሚ ደቃለች፣ ብድሯን መክፈልም እንደ ተሳናትም አለም አቀፍ አበዳሪ ተቋማትና የዓለም ብዙሀን መገናኛዎች እየዘገቡ ነው። የኢትዮጵያ ኢኮኖሚ ከዚህ በኋላ ጦርነት መሸከምም አይችልም። በዚህ ላይ የንጹሐን ሞት በኢትዮጵያ እንደ ጉድ እየተቀጠፈ ይገኛል። በአርሲ በርካታ ንጹሐን ተገድለዋል። እስካሁን መንግስት ያለው ነገር የለም። የቦሌ ኤርፖርት በሀገር ውስጥ በረራም ተጨናንቋል። ህዝቡ በየብስ ትራንስፖርት መሄድ ከብዶታል። ህዝቡ ብር ስላለው ወይንም ተርፎት አይደለም አየርን የሚመርጠው። ባህር ዳር፣ ሐዋሳ፣ ጎንደር፣ ነቀምት፣ መቀሌም፣ ጅጅጋ የሚሄደው በአየር ነው። በመኪና ከሄደ የመታገት እድሉ ሰፊ ነው። ስንቱ ነው ሀገራማን ብሎ በመኪና ሲሄድ ታግቶ ደብዛው ይጠፋው። ይህ ሁሉ ባለበት ነው እንግዲህ ከአንዲት ሉዓላዊት ሀገር ጋር ለመዋጋት ሽር ጉድ የሚባለው። ከኤርትራ ጋር መዋጋት ማለት ከፋኖ ጋር እንደመዋጋት ከወሌ ጋር እንደመዋጋት ከህወሓት ጋር ጋ አይደለም። ፋኖ በምድር ጦር የአገዛዙን ጦር እንዳሽመደመደውና እንዳሸነፈው ይታወቃል። ነገር ግን አገዛዙ የፋኖ ኃይሎች ከአማራ ክልል እንዳይወጡ በድሮንና በአየር የበላይነቱ ገቶት ይዞታል። ነገር ግን ይሄ ከኤርትራ ጋር አይሰራም። ኢትዮጵያ የምትገዛውን ሁሉ የጦር መሳሪያ መግዛት መብት ኤርትራም አላት። እናም የኢትዮጵያ መከላከያ ሰራዊት አስመራን በአየር ሲደበደብ የኤርትራ ሰራዊትም አዲስ አበባን ይደበድባታል ማለት ነው። አዶልፍ ሂትለር በአንዶ ወቅት ጦርነት ውስጥ መግባት ማለት ጨለማ ቤት ውስጥ እንደ መግባት ነው፣ ማን እንደሚመታ አይታወቅም፣ የሚል አባባል አልነበረው? አብይ አህመድ በሰሩት የዲፕሎማሲ ስህተት የተነሳ የግብፅ ጦር ሶማሊያ መግባቱ ይታወቃል። ዛሬ አርብ ጠዋት ሶማሊያ የሚገኘው የግብፅ ጦር ታንኩን፣ መድፉን፣ ሌሎች ከባባሪ ጦር መሳሪያዎችን ይዞ ወደ ኢትዮጵያ ድንበር ተጠግቷል። ይህ በእንዲህ እንዳለ ኤርትራ በቅርቡ ከኢራን የገዛቻቸው ድሮኖች ወደ ኢትዮጵያ ድንበር ተጠግተው የስለላት ተግባር እየፈጸሙ መሆናቸውንም አረጋግጠናል። በርካታ ድሮኖች ወደ ኢትዮጵያ ድንበርም የኤርትራ ማለት ነው ተጠግተዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ለአምስት ቀናት የስራ ጉብኝት ለማድረግ በትላንትናው ዕለት ወደ ግብፅ መጓዛቸውም ይታወቃል። ከግብፅ ፕሬዝዳንት ጋርም ተነጋግረዋል። የግብፅ ፕሬዚዳንት ለኢሳያስ አፈወርቄ እንዲህም ብለዋቸዋል፣ አይዟችሁ ከጎናችን ድጋፋችን ከዚህ በበለጠ ተጠናክሮ ይቀጥላል ነው ያለዋቸው። አሁን ላይ አብይ አህመድ ተቃዋሚውን ሁሉ የግብፅ ተላላኪ፣ የኤርትራ ተላላኪ እያሉ ማለቃቀስ ጀምረዋል። ተገኝተዋል። የዛሬን ያድርገውና አብይ አህመድ ለመጀመሪያ ጊዜም ወደ ግብፅ ሄደው እንዲህ ብለው ነበር ወላሂ ወላሂ የግብፅን ጥቅም አንጎዳን ብለው መማላቸው ይታወሳል። ከኤርትራው ፕሬዚዳንት ጋር ቀለበት እስከ መተሳሰር የደረሰ ፍቅር ላይ እንደነበሩም ይታወቃል። ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር በመጣመርም የትግራይ ህዝብን መጨፍጨፋቸውም ይታወቃል። አሁን ተመልሰው ተቃዋሚውን ሁሉ የግብፅና የኤርትራ ተላላኪ ማለታቸው ያስገርማል። ግብጽ በደቡብ ሱዳንና በኤር ኤርትራ የጦር ሰፈሮችን ለመገንባትም አቅዳለች ነው የተባለው። አሁን አብይ አህመድ የማይወጣው ጣጣ ውስጥ ገብቷል። ወደ ሌሎች ዘገባዎች አልፋለሁ። ባለፉት ሶስት ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸው ተሰምቷል። የመከላከያ መረጃና ደህንነት አገልግሎት፣ የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ባደረጉት ስብሰባ በርካታ አጀንዳዎች ላይ እንደተወያዩ እየገለጹ ሲሆን ሁለት ጉዳዮች ላይ ውሳኔ እንዳሳለፉም ነው የታወቀው። የመጀመሪያው የተመረዙ ምግቦችን ሬሽኖችን ስርጭት ማድረግ ነው። በመቀጠል የተመረዙ ሬሽኖችን ስርጭት በማድረግ እንዲማረኩና ፋኖ እንዲመገባቸው ምቹ ሁኔታዎችን ለመፍጠር የሚል ነው። ለዚህም የተመረዙ ምግቦችን ወደ ካምፕና ምሽጎች በማስገባት ፋኖ ላይ ትንኮሳ ማድረግ፣ ፋኖ ጥቃት በሚከፍትበት ወቅት የተመረዙ ሬሽኖችን ካምፖችን ምሽጎች ላይ ጥሎ በመሄድ በፋኖ እጅ እንዲወድቁና ፋኖ እንዲመገባቸው ማድረግ እንደሆነም ታማኝ ምንጮቻችን ገልጸዋል። እንደ መረጃ ምንጮቹ ገልጻ እነዚህ የተመረዙ ምግቦች ሬሽኖች በሚጓጓዙበት ወቅት በፋኖ እንዲማረኩ ማድረግና በ ፋኖ እጅ እንዲገቡና ና ለምግብነት እንዲያውላቸው ምቹ ሁኔታዎችን መፍጠር የሚል ነውም ብለዋል። እነዚህ የተመረዙ ምግቦች በዚህ ወር መጨረሻ ድረስ ወደ አማራ ክልል እንዲገቡና ና ስርጭት እንዲደረግ ውሳኔ መተላለፉም ነው የተረጋገጠው። ሁለተኛ ውሳኔ የተሰጠበት ጉዳይ አነስተኛ የሆኑ አጥፍቶ ጠፊ ድሮኖች ወደ ስምሪት ማስገባት ላይ ውሳኔ ያሳልፈዋል። በዚህም ወደ 700 ገደመ የሚጠጉ ወደ አማራ ክልል የገቡ አጥፍቶ ጠፊ ድሮኖች ስምሪት እንዲያደርጉ መግባባት መድረሳቸውም ታውቋል ተገልጿል። ወሎ የገቡት 160 አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው ውጤታማነታቸው ተጠንቶ ሪፖርት እንዲደረግም መመሪያ ወርዷል። መሳሪያዎች በምድርና በሰማይ ተጠቅሞ የፋኖን ግስጋሴ ባለመገታቱ በመርዝና በአጥፍቶ ጠፊ ድሮኖች ተጠቅሞ ፋኖ ላይ ጉዳት አድርሳለሁ ብሎ እየተንቀሳቀሰ በመሆኑም መረጃው በፍጥነት እንዲሰራጭና ፋኖ አስፈላጊውን ሁሉ ጥንቃቄ እንዲያደርግ ሲሉ ምንጮቻችን ለሚዲያችን በላኩት መልእክት አስታውቀዋል። አሁን በቀጥታ ወደ ጦር ግንባር መረጃዎች ያልፋሉ። ዮሐንስ አለማየሁ ብርጌድ በብልጽግና ላይ ድንገተኛ ጥቃት ፈጽሟል። በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የዮሐንስ አለማየሁ ብርጌድ በብልጽግና ላይ ድንገተኛ ጥቃት ፈጽሞ ድል ተቀዳጅቷል። ጥቃቱ የተፈጸመው በትናንትና ሁለት መንግስት ተብየው የህዝብ ጠላት ከአዴትና ከሌላም ቦታ በመሰባሰብ የተለመደ ፕሮፓጋንዳውን ለመርጨት በሚዶልትበት ወቅት ለዙሪያ ጥበቃ ባስቀመጣቸው ወዳደሮች ላይ ነውም ተብሏል። ጥቃቱ የተፈጸመው የብልጽግና ኃይል ከሁለት አቅጣጫ በመክበብ ሲሆን በዚሁ ጥቃትም በርካታ ያገዛዙ መከላከያ ሰራዊት አባላት ሲገደሉ፣ በርካቶችም ቁስለኛ መሆናቸው ተገልጿል። በዚህ የተበሳጨው የአገዛዙ ሰራዊት ብዙ 23 ደብረ ጽላሎ ወደ ተባለ ቀበሌ አርሶ አደሮች ለስራ እንድትሰማሩ ህጻናቱ፣ ሌሎችም የህብረተሰቡ ክፍሎች በተበታተኑበት ህዝቡን ለመምታት በታሰበ መልኩ ከርቀት ሲደበድብ መዋሉም ተረጋግጧል። እዚሁ ጎጃም ላይ ስንቆይ ሜጫ ላይም ሌላ ድል ተመዝግቧል። በተጠና ልዩ ኦፕሬሽን አምስት ክላሽንኮቭ የፋኖ ኃይሎች ማርከዋል። አፏባሃ ቴዎድሮስ እዝ ኮሎኔል ታደሰ ሙሉነ ብርጌድ የሻምበል መማር ጌትነሽ ሻለቃም አባላት መራዊ ከተማ ላይ ባካሄዱት ልዩ ኦፕሬሽን አምስት ሙትና ከሰባት በላይ ከባድና ቀላል ቁስለኛ በማድረግ አምስት የጦር መሳሪያ ማርከው ወደ ቤዛቸው በድል ተመልሰዋል። ይህ ኦፕሬሽን የተሰራው በጥቂት ቁጥር ፋኖም ነው ተብሏል። የፋኖ ኃይሎች ወደ ከተማዋ ሰርገው በመግባት ይህንን ኦፕሬሽን ፈጽመው አምስት ክላሽ ይዘው ወጥተዋል። ሌላኛው የአበራ ሙጭ የሻለቃ ድንገተኛ ደፈጣ ጥቃት በመፈጸም ከምዕራዊ ወደ አጥሪ ሬሽን በማድረስ ላይ የነበረውን የብልጽግና ሰራዊትን በመምታት ሁለት ሙት ዘጠኝ ቁስለኛ ማድረግም ችለዋል ነው የተባለው። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ ከደብረ ሲና ከሸዋሮ ቤት ወደ አርሜኒያ ከተማ ለዘርፊያ የተንቀሳቀሰው የብልጽግና ጥምር ጦር ተገርፎ ወደ መጣበት ተመለሰ ሲሉ ደበበ ነጋሽ ብርጌድ ቃል አቀባይ ተናገሩም። የአገዛዙ ብልጽግና ስርዓት ወንበር አስጠባቂ ሰራዊት መነሻውን ከሁለት አቅጣጫ ማለትም ከደብረ ሲና ና ከሸዋሮ ቤት ወደ አርሜኒያ ታዳጊ ከተማ በማቅናት የህዝቡን ንብረት ለመዝረፍ የተንቀሳቀሰ ሲሆን በአካባቢው ላይ የነበሩት የአፋሃደ ሸዋ ጠቅላይ ግዛት እዝ አርበኞ ፋኖ ጦር የደብ በበነጋሽ ብርጌድ አናብስቶች በዘራፊው ኃይል በሰነዘሩት ጠንካራ ምት በብልጽግና ላይ ከፍተኛ ሰብአዊና ምንቁሳዊ ኪሳራ በማድረስ ለዘረፋ የመጣውን የብልጽግና ሰራዊት ጥምር ጦር መውጫ መግቢያ በማሳጣት የቀረውም እንዲፈረጥጥ ማድረጋቸው ነው የተገለጸው። ይህ በእንዲህ እንዳለ በሚዳና ሬማ ቀጠና 264 የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ታወቀ። በቀጠናው ከነበረው የሚሊሻ ኃይል መካከል ከ80% በላይ የሚሆነው መፈራረሱን ፋኖ አሳውቋል። ለጸረ አማራው ብልጽግና ኃይል ተላላኪና የአማራው ሕዝብን የከዳ የባንዳ ስብስብ የሆነው የበአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ የሰፈረው የጭንቅ ቀን አሻጋሪ በሚል የሚጠራው የሚሊሻ ኃይል እየፈራረሰ እጁን ለፋኖ እየሰጠ መሆኑን ሚዲያችን ለማረጋገጥ ችሏል። የተላላኪ ተላላኪ በመሆን በራሱ ህዝብ ላይ ህልቆ መሳፈርት ግፍና መከራ እየፈጸመና እያስፈጸመ ካለው ራሱን የሚሊሻ ኃይል እያለ የሚጠራው የሆዳ አደር ስብስብ በስተመጨረሻም የእነ ሸመለስ አብዲሳ ቡድን አማራን ከአማራ የማጫረስ ሴራ ገብቶት ከነ ሙሉ ትጥቁ ከስምሪቱ ቀጠናው በመጥፋት ፋኖን እየተቀላቀለም ይገኛል። ጸረ አማራውና የሆዳ አደሮች እንዲሁም የባንዳው ስብስብ የሆነው የበአዴን ቡድን በሸዋ ቀጠና በሚዳና ሪማ ወረዳ አስፍሮት የነበረው የሚሊሻ ኃይል መካከል በቁጥር 264 አባላት ከነ ሙሉ ትጥቃቸው በአፋሃድ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮርስር የሚገኘውን አጼ ዳዊት ክፍለ ጦርን መቀላቀላቸው የኮሮ ሚዲያ ኮሚኒኬሽን ክፍል ለሚዲያችን በፎቶ አስደግፎ በላከው መረጃም አስታውቋል። በሚዳናሪማ ወረዳዎች ስር ከሚገኙ ቀበሌዎች ማለትም ከቄጤማና ሙሁር ቀበሌ 32 የሚሊሻ አባላት ከዩጎቢያ ቀበሌ 79 ከአዝማ ቀበሌ 28 ከጠባቢት ቀበሌ 9 ከማጀት ቀበሌ 35 ከአለቦ ቢራባ ቀበሌ 81 በድምሩ 264 የሚሊሻ አባላት ከነ ሙሉ ትጥቃቸው አፄ ዳዊት ክፍለ ጦርን ተቀላቅለዋል ነው የተባለው። እነዚህ የሚሊሻ አባላት ከነ ሙሉ ትጥቃቸው እጃቸውን ለፋኖ መስጠት የጀመሩት ካለፈው ሳምንት ጀምሮ መሆኑን ለጣቢያችን የገለጸው የኮሮ ሚዲያ ኮሚኒኬሽን ክፍል በሁሉም ወረዳዎች ከ80 በላይ የሚሆነው የሚሊሻ ኃይል ሙሉ ለሙሉ መፍረሱንም ለሚዲያችን አስታውቋል። ይህ እንዳለ ደግሞ የመከላከያ ሰራዊትም እጃቸውን ለፋኖ እየሰጡ ነው። ፋኖን እየተቀላቀሉ ከፋኖ ጋር እንዋጋለን፣ ከዚህ በኋላ ፋኖ እንድማችን ነው፣ ከፋኖ ጋር ሆነን አገዛዙን እናወድማለን እያሉ ነው። ከ50 በላይ የጸረ አማራው ብልጽግና ቡድን መከላከያ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። በአማራ ሕዝብ ላይ ጡት እስከ መቁረጥ የሚደርስ ጥላቻ ያለበት የአገዛዙ ቡድን ጋር አንቀጥልም በሚል ፋኖን ከተቀላቀሉ ከ50 በላይ ወታደሮች መካከል አንድ የሻለቃ አዛዥን ጨምሮ 11 የሻምበል አመራሮች እንደሚገኙበትም ሚዲያችን ለማረጋገጥ ችሏል። የመከላከያ ሰራዊት አባላቱ 46 ጥቁር ክላሽንኮቭ መሳሪያ፣ 11350 የክላሽ ተተኳሽ እንዲሁም 90 የእጅ ቦምብ በመያዝ በአፋባሃ ምስራቅ አማራ ቀጠና አጼ ምኒልክ እዝን ስለመቀላቀላቸው የእዙ ሕዝብ ግንኙነት የደህንነት መምሪያ ለሚዲያችን በላከው መረጃም አስታውቋል። ወታደሮቹ ፋኖን የተቀላቀሉት ባለፈው ባለፉት ተከታታይ ቀናት መሆኑንም የእዙ ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም ጨምሮ ገልጿል። ድሬዳዋ ከተማ የኦሮሚያ ነበረች የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር በሶማሌ ተወላጆች ዘንድ ተቃውሞ አስነሳ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ለፊት ድሬዳዋ ከተማ የኦሮሞ ነበረች ማለታቸውን ተከትሎ ንግግራቸው በሶማሌ ማህበረሰብና ሊሂቃን ዘንድ ከፍተኛ ቁጣንና ተቃውሞን አስከትሏል። ጠቅላይ ሚኒስትሩ ድሬዳዋ ከተማ የኦሮሚያ ነበረች የሚል ንግግር ያደረጉት ባሳለፍ ነው ማክሰኞ በተካሄደው ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ ነው። የጠቅላይ ሚኒስትሩን ንግግር ተከትሎ የሶማሌ ፖለቲከኞች ምሁራንና የሚዲያ ባለሙያዎች ቁጣቸውን እየገለጹ እንደሚገኙ በሶማሊኛ ቋንቋ ዘገባዎች ከሚያሰራጩ የሚዲያ ተቋማት የሚወጡ መረጃዎች ያሳያሉ። ከትላንት በስቲያ በህዝብ ተወካዮች ምክር ቤት ማብራሪያ ከተሰጡባቸው አጀንዳዎች መካከል አጨቃጫቂ የድንበርና ወሰን ጉዳዮች አንደኛው ሲሆን ጠቅላይ ሚኒስትሩ ድሬዳዋ ከተማ ከኢህአዴግ በፊት የኦሮሞ አካል ነበረች ሲሉም መደመጣቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማ ከኢህአዴግ መምጣት በፊት በህገ መንግስቱ መሰረት የኦሮሚያ አካል እንደነበረች የሚል ንግግር ካደረጉ በኋላ ከኦሮሚያ ተገንጥላ ሄዳለች ሲሉም የተደመጡ ሲሆን የተለያዩ የሶማልኛ ቋንቋ የበይነ መረብ ሚዲያዎች ሊሂቃኖችና ፖለቲከኞች ዋነኛ ትኩረታቸው በዚህ ጉዳይ ላይ አድርገው ጠንካራ ተቃውሞም እያሰሙ ይገኛሉ። የጠቅላይ ሚኒስትሩን ንግግር ተከትሎ ድሬዳዋ የኦሮሚያ አካል ለመሆኗ ምንም አይነት ታሪካዊ ማስረጃ በሌለበት ሁኔታ አብይ አህመድ ጉዳዩን የገለጹበት መንገድ የግዛት ማስፋፋትና በኃይል ማጣ አካል ነው ሲሉ የሶማሌ ተወላጆች ጠንካራ ተቃውሞቸውን በማሰማት ላይ ይገኛሉ። በሶማሌ ፖለቲካ ባላቸው ተደማጭነት የሚታወቁትና በኦሮሚያና ሶማሌ ክልል መካከል በድሬዳዋ ላይ በሚነሳው የባለቤትነት ክርክር ዙሪያ በብርቱ ተሟጋችነታቸው ለተደጋጋሚ ስር የተዳረጉት አደም አላሌን ጨምሮ በርካታ የሶማሌ ሊሂቃን በጠቅላይ ሚኒስትሩ ሰሞነኛ ንግግር ላይ ጠንካራ ትችትና ተቃውሞውን በማሰማት ላይ ይገኛሉ። የሶማሌ ተወላጆች በጠቅላይ ሚኒስትሩ ላይ ባነሱት የግዛት ጥቅልላ ተቃውሞ ድሬዳዋ ከዚህ ቀደም በየትኛውም ዘመን የኦሮሚያ ካልሆና እንደማታውቅ እንዲሁም ከኢህአዴግ በፊትም የኦሮሞ ክልልን ጨምሮ በኢትዮጵያ ክልላዊ አወቃቀር እንዳልነበር የሚያሳዩ ታሪካዊ ዳራዎችን እየጠቀሱ በመሞገት ላይም ይገኛሉ። በሶማልኛ ቋንቋ ከሚተላለፉ የሚዲያ አውታሮች የሚወጡ መረጃዎች እንደሚያሳዩት ድሬዳዋና አካባቢዋ በቀዳማዊ ኃይለስላሴ የኢሳና ጉርጉራ አውራጃ በደርግ መንግስት ጊዜ ደግሞ የኢሳና ጉርጉራ ራስ ገዝ ተብሎ ይተዳደር ነበር እንጂ በታሪክ በኦሮሞ አስተዳደር ስር ሆነው አውቁን በማለትም ተቃውሟቸውን በማሰማት ላይ ናቸው። በሌላ በኩል የኦሮሞ ፖለቲከኞችና አመራሮች ድሬዳዋ ከተማና አካባቢው የኦሮሚያ አካል እንደሆነ በተለያዩ ጊዜያቶች ሲናገሩ የሚደመን ሲሆን ይህንን ተከትሎ በሁለቱ ማህበረሰቦች መካከል የግዛት ይገባኛል ውዝግብ ምክንያት በከተማዋና አካባቢው ባሉ ቀበሌዎች ዛሬም ድረስ የቀጠሉ ውጥረቶችና ግጭቶች ሲከሰቱ ሚስተዋል ተገልጿል። ከደርግ ወቅት በማግስት በተዘረጋው የብሔር ፌዴራሊዝም አወቃቀር ምክንያት በሶማሌና ኦሮሚያ ክልሎች ብርቱ የግዛት ይገባኛል ክርክር የሚነሳባት የድሬዳዋ ከተማ ከአዲስ አበባ በመቀጠል ተጠሪነቱ ለፌዴራል መንግስት በሆነ የከተማ አስተዳደር ስር በመተዳደር ላይ እንደምትገኝም ይታወቃል። የድሬዳዋ ከተማ ለበርካታ ዘመናት የተለያዩ ማህበረሰቦችን በአብሮነት አክፋ የያዘችና የፍቅር ከተማ ተብላም የምትታወቅ ብትሆንም ከተማዋን ከ1997 ዓ ም ወዲህ የኦሮሞና ሶማሌ ተወላጆች ብቻ እየተፈራረቁ ሲያስተዳድሯትም ኖረዋል። ይሁን እንጂ ከቅርብ ጊዜ ወዲህ በድሬዳዋና አካባቢው የድንበር ይገባኛል ግጭት በኦሮሚያና ሶማሌ ክልሎች እየተባባሱ የመጡ ሲሆን የሁለቱ ክልሎች ጸጥታ ኃይሎች በተለያዩ ጊዜያቶች በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እስከ ማድረግ መድረሳቸውን ከአካባቢዎች የሚወጡ መረጃዎች ያሳያሉ። የጠቅላይ ሚኒስተሩን ንግግር ተከትሎ ከሶማሌ ክልል መንግስት አመራሮችም ሆነ የሶማሌ ብልጽግና ፓርቲ እስካሁን የተሰጠ ፋዊ አስተያየት ባይኖርም ጉዳዩ በመንግስት አመራሮች መካከል ውጥረት ሊያስከትል ይችላል ተብለውም ይገመታል። ነገር ግን ከሁለቱ ማህበረሰብ በተጨማሪም በሚያስገርም ሁኔታ በድሬዳዋ ከተማ 69% ነዋሪው የአማራ ተወላጅ እና የጉራጌ ተወላጅ ነው። ነገር ግን የአማራው እና የጉራጌ ተወላጅ በኦሮሞ እና በሶማሌ ማህበረሰቡ ተውጦም በቁጥር የበላይ ቢሆንም አመራሮች ግን እንዳይሾሙ ተደርገው በሴራ ፖለቲካም ሲሽመደመድ ይታያል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን አሳብ አስተያየት በኮመንት መስጫ ስር አስፍሩልን እንዲሁም በዝግጅታችን ክፍል ላይ ሀሳብ አስተያየት ምን ይጨመር ምን ይቀነስ? የሚሉትንም በኮመንት መስጫ ስር አስፍሩልን። እንዲሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበረካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።